አሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ። ድና የተከበሯች ቻናሌ ተከታታዮች እንዴት ናችሁ? ከነገ አልሐምዱሊላሂ ረቢልአለሚን፣ ማታ ማታ እንግዲህ በትንሿ ቤታችን እንደዚህ ነን። ከልጆቼ ጋ እናጠናለን፣ እናወራለን። እና ትንሿ ልጄ እንደምታዩት ኒቃብ እስኪ ካልሞከርኩ ወይም ብላ አድርጌላታለሁ ወይም ማለት ነው እስኪ ደስ ይበልሽ ምናምን ብዬ እና እንደዚህ ነው መልበስ የምፈልገው ትንሽ ካደግኩኝ ምናምን ትላለች። እና እኛ ከወላጆች ያዩትን ነገር ነው በቃ ደስ ብሏቸው የሚያድጉት ልጆች። እና እናንተ የምትሸፋፈኑ ከሆነ በደንብ የምትለብሱ ከሆነ ልጆቻችሁም ከስር ያሉት በቃ እንደ እናንተ መሆን ነው የሚፈልጉት። ሌላ ነገር አይመኙም። በቃ እኔ ወንዱ ሳይቀር ትንሹ እንደዚህ እያነሳ ነው የሚለብሰው። ልልበሰው እስኪ ልሞክረው ምናምን። እሷም እንደዛው በቃ የሆነ ክሬም ጥምጥም ታደርግና ምናምን አለ አደለ፣ ኒቃቡን ልብስ ታደርጋለች። እና የሞከረች ነው ለብሳለች፣ እንደምታያት መሻለ፣ ደግሞ ያምርባቸዋል። ልጅ ልጅ ሆኖ የለበሱ ወላይ በጣም ብዙ አሉ። እዚህ ውርግ ራሱ ማለት ነው። ቢያንስ አመታቸው አስራ አምስት አስራ ሶስት ምናምን እዛ አካባቢ ያሉ ልጆች የለበሱት በቃ ፊታቸው ትንሽ የሆነ እንደዚህ ሲለብሱት ኒቃቡን በጣም ነው ደስ የሚሉት። ማሻአላ እና የኔንም አላ ሄወ ፍቃት ትንሽ ከፍ ትበልና አውቃው እያስተማርኳት መሰተረን እውነት ብላ ተቀብለው ትለብሳለች። እና አሁን ልሞክረው ብላ ነው የተወሰነ ደቂቃዎች ለብሳ ታይዋለች። እና በየቀኑ እንደዚህ እያደረግ ትሞክራለች። ከዚሁ ነው የሚያድግባቸውና ለልጆቻቸው አርአያ ስትሆኑ በጣም ነው ደስ የሚለው። መልካምን ነገር ተከትለው የሚያድጉ ከሆነ ስትሰግዱ የሚያዩ ከሆነ ስትቀሩ፣ በተለይ ጠዋጧ ተነስታችሁ ፈጅርን ሰግዳችሁ በጧት ቁርአን ስትቀሩ እንደዚህ የሚያዩ ከሆነ ልጆቹ ያ ነገር በቃ ይሄ ነገር ትክክል ነው ማለት ነው፣ ይሄ ነገር መደረግ አለበት ግዴታ ነው ማለት ነው ብለው አይምሮአቸው ላይ ይስሉታል እና ያንን ነገር እነሱም ለማድረግ በቃ ጉጉት ይኖርባቸዋል ማለት ነው። እና ለልጆቻችሁ ጥሩ አርአያ መሆን አለባችሁ። ከምንም በላይ ደግሞ እናት ለልጆቿ ትምህርት ቤት ናት ይባላል። እና ልጆቻችሁ እናንተን እያዩ አሪፍ ነገር ይዘው በተርቢያ እንዲያድጉ መሆን አለበት። ብዙ አሊሞች የወጡት ብዙ ኡስታዝ ታላላቅ ሼህ የሆኑት ከእናታቸው እንደዚህ እንክብካቤ የመጣ ነው። በተለይ ብዙ ታሪኮችን የምታውቁ ከሆነ ማለት ነው። እና ኢማሙ አህመድ ምናምን እናቶቻቸው ሕፃን እያሉ እንደዚህ ስለሚያቀሯቸው፣ ስለሚያስተምሯቸው ለልጆቻቸው ጥሩ አርአያ ስለሚሆኑላቸው ከብዙ ታላላቅ አሊሞች ጀርባ ጥሩ የሆነች ሳሊህ እናት የቤታቸው ውስጥ አለች ማለት ነው። በእሷ ሰበብ ነው እዛ ቦታ ላይ የደረሱት። እና እኛም አላህ ሰበብ ምንሆን ያድርገን ልጆቻችን ትልቅ ደረጃ ደርሰው በእኛ ሰበብ በቃ ጥሩ ነገር እያስተማርናቸው ቢያድጉ ትልቅ ደረጃ ቢደርሱ ይህንን ነው መመኘት ያለብን፣ ማለት ነው። ብዙ ጊዜ እኛ በቃ ዱኒያ ዱኒያ ዱኒያ ነው ታታልልናለች። በጣም ዱንያ ና በቃ እንደዚህ ሰርች እንደዚህ ቤት ሰርች እንደዚህ ይህን አድርጌ ይህን አድርጌ ነው የምንለው። ሁለት ልጅ ወይም ሶስት ልጅ ገጠር ቤተሰቦቻቸው ጋር እናቶቻቸው ጋር አስቀምጠው ስለነዛ ልጆች እኮ ነገ አላህ ይጠይቃቸዋል። በቃ ዱንያ ፍለጋ ሁሉም ሂዷል፣ እናትም ይሁን አባትም ይሁን ዱንያ በቃ ለዱንያ መሰብሰብ የተለያየ አገር ልጆቻቸውን ለቤተሰብ ትተው ይሄዳሉ። እነዚያ ልጆች በምን መልኩ ነው የሚያድጉት? በተርቢያ በስርዓት በኢስላማዊ በሆነ መንገድ ነው የሚያድጉት እነዚያ ልጆች፣ ወይስ ደግሞ ልቅ ሆነው በቃ ምንም ነገር ስለ ዲናቸው ሳያውቁ? በሕፃንነታቸው ሕፃን ሆነን የምንይዘው ነገር እና በኋላ ካደግን በኋላ የምንይዘው ነገር በጣም ይለያያል። እና ከህፃነታችን ጀምረን ስለ ዲናችንን አውቀን ቄሳ እየቀራንላቸው ስለ ነቢያት ታሪክ፣ ስለ ሰሐቦች፣ ስለ ጀግና ሰሐቦች ታሪክ እያወራንላቸው ነው ማደግ ያለባቸው እንጂ ብዙ ሰው አሁን በቃ ልጆቹን ሶስት የሚሆኑ ሁለት የሚሆኑ አንድም ልጅ ቢሆን በቃ ለቤተሰብ ጥሎ እንዴት ነው ያስተዳደጉ ሁኔታ ብዙ ትምህርት የማይማሩ ልጆች ራሱ ሞልተዋል። በቀድሚያቸው አልፎ ማለት ነው። እኛ የት ነው ያለ ነው? አረብ ሀገር ሂደናል ወይም ሌላ ውጭ ሀገራት ሂደናል። ግን ልጆቻችን ማን ነው የሚያያቸው? እዚህ ጋር ሰው ኢትዮጵያ አብዛሀኛው ሰው ጅህልና ያለበት ነው። ገጠሩን እንኳን ተውት፣ ከተማ ቢሆን ራሱ ማለት ነው አብዛሀኛው በቃ ጃሂል ነው። እና ከዛ ቤተሰብ ውስጥ ልጆቻችሁን እያደጉ ምን አይነት ባህሪ እንደሚኖራቸው ምን አይነት የዲን እውቀት እንደሚኖራቸው ይሄንን እንኳን እማንጠይቃለን። እና በዚሁ አጋጣሚ ይችን ምክር ትንሽ ጣል ላድርግባቸው ብዬ ነው ከማየውም አንፃር የሁሉም አብዛኛው አረብ ሀገር የሄዱ ናቸው ህጻናቶቹ ልጆቹ ማለት ነው። እዚህ በጋ በስርዓት የማያድግ ልጅ አለ ተንከባክበውት በጥሩ ሁኔታ ማየድግ ልጅ አለ። በዲኑ ደረጃ ስንሄድ ደግሞ ዲናቸውን ሳይማሩ ዝም ብለው በቃ ምንም እውቀት ሳይቀስሙ እድሜያቸው የሚሄዱ ልጆች አሉ። ስለዚህ ከመውለዳችን በፊት ይህንን እቅድ ማስቀመጥ አለብን እና ለልጆቻችን አንዳንድ ጊዜ ለልጆቻችን ብለን የምንኖረው ነገር ለእኛ አሁን እኮ ኃላፊነት ነው። ልጅ ወለድን ዝም ብለን መጣል ሳይሆን ስለ እነዛ ልጆች ማሰብ፣ መጠየቅ፣ ማድረግ የቻልነውን ማድረግ አለብን። ዱንያ ዝም ብለን እኛ እንከተላለን፣ ልጆቹ ግን እዚህ ጋር እየጠፉ ነው ማለት ነው እና እንደዚህ አይነት ነገሮች እንዲስተካከሉ ማሰብ፣ ማቀድ አለባችሁ። ልጆቻችሁ የት እንዳሉ ማየት አለባችሁ። ቤተሰብ መጠየቅ አለባችሁ። አመቻችታችሁ የተወሰነ ነገር ከያዛችሁ አገራችሁ ገብታችሁ የልጆቻችሁን የሚማሩበትን ዲናቸውን የሚያውቁበትን መንገድ ማመቻቸት አለባችሁ። በጣም ብዙ ልጆች ናቸው፣ ገጠር ተቀምጠው እድሜያቸው አልፏቸው ዲናቸውን ሳያውቁ ከፍ ካሉ በኋላ መጀመሪያ ከሕፃንነታቸው ሲያድጉ ነው እንጂ ኮትኩተን ማሳደግ፣ በኋላ ና ተመለስ ብንለው ልክ የጎበጠ እንጨት አለ አደለ? እንመልሰዋለን ስንል እንሰብረዋለን እንጂ አይመለስም አደለ? ተጣጣፊ ብረት ስላልሆነው ማለት ነው። እና ልጆቹም እንደዛ ናቸው። ናን መልሰ ስንለው ሌላ ጸብ ውስጥ፣ ሌላ ችግር ውስጥ ነው የምንገባው። በኋላ መጀመሪያ ያላደገበትን ማለት ነው። እና እስኪ ሁላችንም ለልጆቻችን ያሉበትን ሁኔታ አስበን ብናመቻች። እኔ ከማየው አንጻር አንዳንድ ጊዜ ውስጤን ስለሚነካኝ ነው ይህን ነገር ዛሬ ይዤ የመጣሁት ማለት ነው ውዶች። እና ለልጆቻችን ማሰብ አለብን መጠየቅ አለብን፣ የት እንዳሉ፣ የት እንደሚውሉ፣ ምን እንደሚያደርጉ። ምን ማመቻቸት አለብን፣ እነሱን ለማስተማር ዲናቸውን እንዲማሩ ምን ማድረግ አለብኝ የሚለውን ነገር ማሰብ አለብን። እኔ የሚገርማችሁ ነገር ከቤተሰብ ተነጥዬ እንደዚህ ለብቻዬ አሁን እንደዚህ እንዳያችሁኝ ቤት ተከራይቼ ልጆቼን ይዤ የመጣሁት ለምን መሰላችሁ? መስጂድ አጠገብ ሁኜ ልጆቼን ለማስተማር በቃ ቁርአናቸውን እንዲቀሩ ጠንክረው በተርቢያ እንዲያድጉ፣ ቁርአን የሚቀሩ ልጆች ዲናቸውን የሚማሩ ልጆች እያዩ ስርዓት ያላቸው ልጆች እያዩ እነሱም ስርዓት እንዲይዙ ነው። ለምን መጥፎ ልጆች ጋር የሚውሉ ከሆነ በቃ፣ እንደዚህ ሃይማኖታቸው ሌላ ሃይማኖት የሆነ ልጆች ጋር የሚውሉ ከሆነ የሚይዙት ሌላ ነው። እና ያን ነገር የሚውሉባቸውን ልጆች ለመቀየር ለማስተካከል ያላችሁበትን ቦታ ራሱ ቢመቻችሁም ባይመቻችሁም ትቀይራላችሁ። ገብቷችኋል። እና አንዳንድ ጊዜ ለልጅ ብለን ከወለድናቸው አይቀር ለእነሱ ብለን ደግሞ የምንከፍለው መስዋዕትነት አለ። እና ለዱንያ ከምንሮጥ ይሄንን ነገር ጎን በጎን ብናስበው በጣም አሪፍ ነው ብዬ አስባለሁኝ። ለልጆቻችን ያለንን አመለካከት ሰፋ አድርገን ምን ማድረግ እንዳለብን ጊዜ ወስደን ሁላችንም ማሰብ አለብን። ምክንያቱም ነገ ሀገር ተረካቢዎቹ እነሱ ናቸው። ነገ ይሄንን ዲን ሃይማኖት ጥሩ አድርገው ለሌላው ለሚመጣው ክፍለ ዘመን የሚያሸጋግሩት እነሱ ናቸው። ይሄ አሁን ጭምልቅልቅ ያለው በሽርክ ጭምልቅልቅ ያለው ሀገራችንን ቀይረው የተውሂድ ሀገር እንዲሆን የሚጥሩ ስለዛ ነገር የሚጨነቁ ልጆችን ማፍራት አለብን ከአሁኑ ማለት ነው። እና ሁላችንም ለልጆቻችን እንሰብ ለማለት ነው የመጣሁት። የኔ ልጅ ውሃ ጠምቶኛል ብሎ ብርጭቆውን ይዞ እየመጣ ነው፣ ኩባያውንም ይዞ እየመጣ ነው። እና ውሃ ቅጂልኝ እያለ ማለት ነው። ተነሽልኝ አንጪልኝ ከማለት ውሃውን ይዞ መጥቶ ቅጅልኝ ብሎ ሊጠጣ ነው ማለት ነው ውዶችዬ እንግዲህ ማታ ማታ እኛ ቤታችን ውስጥ እንደዚህ ነው አንዳንድ ጊዜ በኮሜንት ጓደኛ የለሽም እንዴ የምናይሽ ብዙ ጊዜ ብቻሽን ነው ምናምን ትሉኝ ያላችሁ እና እኔ ምንም ጓደኛ የለኝም አልሐምዱሊላህ ጓደኛ ምናልባት ጓደኛ ከኖራችሁም ዲናችሁን የምታስታውሳችሁ እንደዚህ ጥሩ ቦታ ጥሩ ኸይረ ነገር የምትወስዳችሁ ስትሆን ነው የሚያስፈልገው። ለዛው ምን ያስፈልገኝም፣ አልሐምዱሊላ ልጆች፣ ጓደኞች የምነሱ ሁሉ ነገር በቃ ምጽናናባቸው፣ ሲደብረኝ አብሬያቸው ምውለው። የሚገርማችሁ ማታ ማታ ራሱ ትኝት ካሉብኝ በጊዜ በቃ ድብር ይለኛል። ስልክ ቢኖረኝ ራሱ በቃ እነሱ ጫጫታው ልም ሲል ምናምን ሲኖሩ ሲንጫጩብኝ ምናምን በእርግጥ ያናድዱኛል፣ ግን በቃ ትኝት ብለው ጸጥ ሲል ራሱ ቤቱ እኔ ይጨንቀኛል። ቢኖሩ በቃ ብንጫጫ ይሻለኛል። እና ሁሉ ነገሮቼ እነሱ ናቸው፣ ጓደኞችም እነሱ ናቸው። መሆንም ያለበት እሱ ነው። አሁን ሰዓት ላይ ጓደኛ ብትይዙት ስለ ሌላ ነገር ስለ ከሌ ጓደኝት ወይም ደግሞ ስለ ከሊት ሰው እየተባለ ሰው ነው እንጂ የምታሙት ምንም የምታገኙት ትርፍ ነገር የለም እና ለዛ ነው ብዙ ጊዜ ብቻዬን የምታዩኝ። ጓደኛ የለኝም ሰው መቅረብ አልፈልግ ሁኜ ምናምን ሳይሆን በቃ ልጆቼ ናቸው በቃ ሁሉ ነገር ሆን እንዲሆን የምፈልገው ብደሰትም ብከፋም እነሱ ናቸው እላችኋለሁ ውዱች። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ ሼር፣ ሰብስክራይብ ማድረጋችሁን የማትርሱ። በቀጣይ እስከመጣ አላህ ሰላማችን ያብዛው አገራችንም ሰላም ያደርግልን። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ።